ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 21 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል ሮቢትና ተኩለሽ ከተሞችን የተቆጣጠረው የፋኖ ጦር በራያ ቆቦና አካባቢው ሰሞኑን በተካሄዱ ውጊያዎች ድል መጎናጸፉን አስታውቋል በአካባቢው ጦርነት አይሏል። የገዢው ብልጽግና አንድ ሚኒስትር ከባድ አደጋ ደርሶባቸው በሞት አፋፍ ላይ እንደሚገኙ ታውቋል። ስለ ባለስልጣኑ ሁኔታ በዝርዝር እንነግራችኋለን። የደብረ ጽዮን የቅርብ ሰው አቶ አለም ገብረ ዋህድ የታደሰ ወረደ የፖለቲካ ጉዳዮች አማካሪ ሆነው ተሹመዋል።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 ተኩለሽ ከተሞችን የተቆጣጠረው የፋኖ ጦር በራያ ቆቦና አካባቢው ሰሞኑን በተካሄዱ ውጊያዎች ድል መጎናጸፉን አስታወቀ። ከአዲስ አበባ መቀሌ የሚወስደው መንገድ ላይ የምትገኘውን ራያ ቆቦ ሮቢት ከተማ እና ተኩለሽ ከተማን ጨምሮ የተቆጣጠረው የፋኖ ጦር የግንባር መረጃዎችን አድርሷል። አፋባሀ ምስራቅ አማራ ቀጠና ምኒልክ እዝ የ24 ሰዓት የአውደ ውጊያ መረጃዎች በሚል በአጋራው መረጃ የምስራቅ አማራ ኮር አንድ እና ሁለት አህዶች የሰሜን ምስራቅ እዝ የኮርና የክፍለ ጦር ማዘዣ ራያ ቆቦ፣ ሆርማት አራዱምና ጎብዬ ሶስት ወታደራዊ ካምፖችን በማውደም ታላቅ ድል ተጎናጸፉ ብለዋል። የላስታ ሳምነው ኮር በትናንትናው ዕለት ከ210 በላይ ዙፋን ጠባቂ ሰራዊት በደመሰሰበት ታላቅ ተጋድሎ የአገዛዙ ሰራዊት ጥሎት የሸሸውን ከ60 በላይ አስክሬን ከ60 በላይ አስክሬን ህዝብ በማስተባበር እንዲቀብሩ ማድረጉንም አፋብሃ ምስራቅ አማራ ቀጠና ሚኒልክ እዛ አስታውቋል። ይህንን ዘመቻ ማዕበል በተሰኘው የብልጽግና ዘመቻ የጠላት ቀጠናዎችን በመቆጣጠር ጭምር የበላይነት በመውሰድ ልል አድርገዋል ያለው እዙ ዘመቻ ማዕበል በተሰኘው የጠላት የማጥቃት እንቅስቃሴ በተለይም ፋኖ የተቆጣጠራቸውን ነፃ ቀጠናዎች ለማስለቀቅ በሚል ሰፊ እንቅስቃሴ ለማድረግ የሞከረ ቢሆንም ሳይሳካለት መቅረቱን አስታውቋል። የአገዛዙ ጦር አስፍቶ በመጣባቸው ላስታና ራያ ቆቦ ወረዳ ባሉ የፋኖ ቀጠናዎች ያደረገው የጠላት የማጥቃት እንቅስቃሴ ሙሉ በሙሉ ተመክቷል ያለው የፋኖ ኃይል ከዚህ በተጨማሪም የተኩለሽ ንዑስ ወረዳን ዳግም መቆጣጠር መቻሉን አስረድቷል። የተኩለሽን ዳግም መቆጣጠር አስመልክቶ የፋኖ አመራሩ ከስፍራው በሰጠው መግለጫ ያገዛዙ ኃይል የሰጣቸው መረጃዎች ሐሰት መሆኑን አረጋግጠናል ብለዋል። እሺ፣ ከአማራ ፋኖ ብሔራዊ ኃይል አርበኛ ፋኖ አሰፋ መሰለ እባላለሁ። አሁን የምንገኝበት ተኩሎች ከተማ ላይ ሆነን ነው መግለጫ እንድንሰጥ የተገደድ ነው ይህን መግለጫ የምንሰጥበት። ከአሁን በፊት የአብይ አህመድ የብልጽግና ስርዓት አገልጋይ የሆነው የዙፋን ጠባቂው መከላከያ ሰራዊት ተብሎ ራሱን የሚጠራው የአማራን ህዝብ እየጨፈጨፈ ያለው ስርዓት ስርዓት አስጠባቂ ተኩለሽ ሲገባ እዚች ቦታ ላይ ሆኖ ያለምንም ውጊያ ተኩለሽ ከተማ ተቆጣጠርናት ብሎ ነበር። ነገር ግን ወደ ተኩለሽ ከተማ ሲመጣ ከአዋስ ጀምሮ በካላ ኮርማ ክፍለ ጦር እየተመታ እንዲሁም ቀጋይ ትምህርት ቤት ላይ በምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦር ሁለተኛ እና ስድስተኛ ሻለቃ ሁለት ቀን ሙሉ እየተመታ ከስልሳ በላይ ሙትና ቁስለኛ ይዞ የመጣበት አጋጣሚ መሆኑን ህዝባችን ያውቃል ነገር ግን ዙፋን ጠባቂው ተኩለሽን በነጻ ተቆጣጠርናት ለሁለት ወር ጽንፈኛው የነበረባትን ከተማ ያለን ከአመት በላይ እያስተዳደርናት ያለን ከተማ መሆኗን እያሳወቅነ ተኩለሽ ካስገባነ በኋላ ስቦ የማስገባት ስራ ሰርተን ሬሽን በሚያወጣበት ሰዓት በልዩ ዘመቻ በጠበለት በአንዳምባ በግድብ የተሰራበት ኦፕሬሽን እጅግ በጣም ሰላከሰረው ሬሽን የማስገባት አቅም አልነበረውም። ከዛም አልፎ አሁን የጦር መሐንዲስ የሆኑት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር አንድና ኮር ሁለት ኮር አንድና ኮር ሁለት እስፔሻሊ ሀውጃኖ ክፍለ ጦር ለስድስት ቀን እያደረገችው ባለው ተከታታይ ውጊያ የመከላከያ ሰራዊት ተብዬውን ዙፋን ጠባቂውን አይቀጡ ቅጣት በመምታት ዛሬ ማለትም ሰኔ ሀያ አንድ ቀን ሁለ0 17ባት አመ ላይ ተክሎች ከተማን ተቆጣጥረናት። ይህን ከተማ ስንቆጣጠር የተክሎችን ማህበረሰብ ከጦርነት ለማውጣት ጥቁር አስፋልቶችን ስበን አራዱም ላይ ዞብላምባ ክፍለ ጦር፣ ሮቢት ላይ ካላኮርማ ክፍለ ጦር፣ እንድሁም በጮቢ ሀውጃኖ ክፍለ ጦር ውጊያ እያደርጉ አሳምነው ክፍለ ጦር በጎብዬና በዶሮ ግብር እያደረጉ ጥቁር አስፋልት ተቆጣጥረንበት እንገኛለን። አብይ አመድን እየመታ ነው በሞርተር በዲሽ በብሬን ሊችለና አልቻለም። ስለዚህ ይህንን ትግል ወደ አስፋልት በማስገባት በሁሉም ቀጠና ላይ በላስታ ሳይቀር በራያ ልዩ ዘመቻ ትልቅ ተግዳሮት እየሰራች አብይ አህመድን እያንቀጠቀጥ ነው። እንገናኛለን። የአማራ የቁርጥ ቀን ልጅ አሳረኛው ፋኖ ነው ማለት ነው። ምናልባት ህዝባችን ነን ሊይዘው የሚገባው ከዚህ በኋላ ትግላችን አብይ አህመድ ማዕበል ዘመቻ ብሎ ያወጣው እሱ ማዕበል ሳይሆን የመፍረስ ዘመቻ ነው። የእሱ የእኛ ግን ህዝባችንን እያስነሳን ህዝባዊ ማዕበል የምናደርግበት አማራ የምናሸንፍበት ትላንትና በእኛ ስር የነበረችውን ተኩለሽ ከተማን በእጃችን ያስገባንበት አሳረኛው ፋኖ ነገም እናሸንፋለን። እናመሰግናለን። የገዢው ብልጽግና አንድ ሚኒስትር ከባድ አደጋ ደርሶባቸው በሞት አፋፍ ላይ እንደሚገኙ ተዘገበ። የንግድና ቀጠናዊ ትስስር ሚኒስቴር ሚኒስትር ካሳሁን ጎፌ የሆኑት ዶክተር ካሳሁን ጎፌ በከባድ አደጋ ምክንያት በጽኑ ህሙማን ክፍል ውስጥ እንደሚገኙ ተዘግበዋል። የንግድና ቀጠናዊ ትስስር ሚኒስቴር ሚኒስቴ ካሳሁን ጎፌ ባለፈው ሳምንት እሁድ ከደረሰባቸው ከባድ የመኪና አደጋ ጋር በተያያዘ ላለፉት ስድስት ቀኖች በኢትዮ ጠቢብ ሆስፒታል በጽኑ ህሙማን ክፍል ወይም አይሲዩ የህክምና ክትትል እየተደረገላቸው መሆኑን መስማቷን ጠቅሳ ዋዜማ ዘግባለች። ምንጮች ሚኒስትሩ በወቅቱ አልኮል መጠጥ ተጽዕኖ ስር ሳይሆኑ እንዳልቀሩ መታመኑን ጠቁመዋል። ሚኒስትሩ አደጋው የደረሰባቸው ባለፈው ሳምንት እሁድ ሰኔ 14 2017 ዓ ም ለሰኞ አጥቢያ ከሌሊቱ ሰባት ሰዓት ገደማ ወደ ቤታቸው በማምራት ላይ ሳሉ ራሳቸው ሲያሽከረክሩት የነበረው መኪና በካርል አደባባይ ከቆመ ኤክስካቫተር ጋር በመላተሙ እንደሆነ ምንጮች ገልጸዋል። በግጭቱ ሚኒስትሩ ካሳውን በእጃቸው በእግራቸውና በደረት አጥንቶቻቸው ላይ ከባድ ጉዳት እንዳገኛቸው ተመልክቷል። ሚኒስትሩን ከአደጋው ስፍራ ወደ ሆስፒታሉ ያደረሷቸው ሰዎች በግጭቱ ከተጎዳው ተሽከርካሪያቸው ውስጥ ሲያወጧቸውም ሆነ የተሻለ ሕክምና ያገኙባቸዋል ወዳሏቸው የተለያዩ ሆስፒታሎች ሲያዘዋውሯቸው ከፍተኛ የመንግስት ባለስልጣናት መሆናቸውን ባይገነዘቡም በአልኮል መጠጥ ተጽዕኖ ውስጥ እንደነበሩ ግን ማወቃቸውን ዘገባው አስረድተዋል። የመኪናው አደጋውን ጠቅላይ ሚኒስትሩና ሌሎች አካላት እንዳይሰሙት ለመደበቅና ለተሻለ ሕክምና ከአገር ወጥተው እንዲታከሙ ታስቦ እንደነበር የመረጃው ምንጮች አስታውሰዋል። ይሁንና ከነዳጁ ጉዳይ ጋር ለተያዘ ስብሰባ ጠቅላይ ሚኒስትሩ በፈለጓቸው ወቅት ስለ አደጋው በመስማታቸው ምክትላቸውን አደም ፋራ ልከው አስጠይቀዋቸዋል ተብለዋል። ከዚህ በኋላ እንደታሰበው ለህክምና ወደ ሌላ ሀገር ይላኩ እንደሆነ ለማረጋገጥ እንዳልተቻለ ዘገባው አክለዋል። የደብረ ጽዮን የቅርብ ሰው አቶ አለም ገብረ ዋሃድ የታደሰ ወረደ የፖለቲካዊ ጉዳዮች አማካሪ ሆነው ተሾሙ። የትግራይ ክልል ጊዜያዊ አስተዳደር አቶ አለም ገብረ ዋሃድን በምክትል ርዕሰ መስተዳደር ማዕረግ የጊዜያዊ አስተዳደር ሌተናል ጀኔራል ታደሰ ወረደ የፖለቲካዊ ጉዳዮች አማካሪ አድርጎ መሾሙ ተሰምተዋል። ሹመቱ በምርጫ ቦርድ የተሻረው ህወት በጊዜያዊ አስተዳደሩ ካቢኔ ያለውን ቦታ እጅግ ከፍ አድርጎታል ተብሏል። በአሁኑ ወቅት በጊዜያዊ አስተዳደሩ ካቢኔ ያለው ከህወት ውጭ የተቃዋሚ ፓርቲዎች ቦታ ከሶስት እንደማይበልጥ ይታወቃል። ከሰኔ አንድ ሁለት ሺ አስራ ሰባት አመተ ምረት ጀምሮ በትግራይ ጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደ በምክትል ፕሬዚዳንት ማዕረግ የፖለቲካዊ ጉዳዮች አማካሪ ተደርገው የተሾሙት አለም ገብረ ዋህድ ከጦርነቱ በፊት እስከ አምና 2016 ዓ ም ድረስ በነሐሴ ወር ተካሂዶ ህገወጥ ነው የተባለው የህወሀት ጉባኤ ድረስ የድርጅቱ የፖለቲካ ጉዳዮች ኃላፊ በመሆን ሰርተዋል። በተጨማሪ ከጦርነቱ በፊትና በኋላ ከአምስቱ የህወሀት የፖሊት ቢሮ አባላት አንዱ በመሆንም ሰርተዋል። የህወሀት የፖለቲካ ቁልፍ ሰውና የደብረ ጽዮን ቡድን ዋና ተጣሪ ዋና ተጠሪ በተካሄደው ጉባኤ ከነበሩበት የኃላፊነት ቦታ ወርደው የህወሀት የማዕከላዊ ኮሚቴ አባል እንዲሆኑ የተገፉ ናቸው ተብሎ ሲነገርባቸው ቆይተዋል። አቶ አለም ገብረ ዋህድ ከዚህኛው ሰኔ ወር ጀምሮ ደግሞ በጊዜያዊ አስተዳደሩ የከፍተኛ ኃላፊነት ቦታ ማግኘታቸውን ተከትሎ የዶክተር ደብረ ጽዮን ገብረ ሚካኤል ህወሀት በሌተናንት ጄኔራል ታደሰ ወረደ በሚመራው የትግራይ ክልል ካቢኔ ከፍተኛ ቁጥር የያዘ እንዲሆን ማድረጉ የብዙዎች መነጋገሪያ ሆነዋል። በአሁኑ ወቅት በአዲስ አበባና በአስመራ መካከል እየተባባሰ የመጣው ተቃርኖና የጦርነት ፍጥጫ የመቀሌ ሚና ምን ይሆናል የሚለው ጥያቄ በበርካቶች ዘንድ እየተነሳ ይገኛል። ኢትዮጵያን ጨምሮ በ39 ሀገሮች ከፍተኛ ድህነት በፍጥነት እየጨመረ መሆኑን ዓለም ባንክ ሪፖርት አደረገ። በሀገራቱ ግጭትና አለመረጋጋት ከየትኛውም የዓለም ክፍል በባሰ ሁኔታ ድህነትና አስከፊ ረሃብ ማባባሱንና በርካታ ቁልፍ የልማት ግቦች ወደማይደረሱበት ደረጃ መግፋቱን የዓለም ባንክ ይፋ ባደረገው ጥናት አሳይቷል። ጥናት የኮቪድ-19 ወረርሽኝ ከተቀሰቀሰበት ከጎርጎሮሳውያን 2020 ወዲህ ደካማና በግጭት የተጎዱ የተባሉ 39 ሀገራት የሚገኙበትን አጠቃላይ ሁኔታ የገመገመ ሲሆን ከነዚህ 39 ኢኮኖሚዎች መካከል 21 የሚሆኑት አሁንም ግጭት ወይም አለመረጋጋት ውስጥ የሚገኙ ናቸው ተብሏል። በጥናቱ ኢትዮጵያ ግጭት ከበረታባቸው ሀገራት ጎራ የተመደበች ሲሆን የዕዳ ጫና ውስጥ የገባች ናት ተብሏል። ከኢትዮጵያ በተጨማሪ ጎረቤቶቿ ሱዳን፣ ሶማሊያና ደቡብ ሱዳን በተመሳሳይ ምድብ ውስጥ የሚገኙ ናቸው። ኤርትራ በዓለም ባንክ ደካማ ወይም ተብለው ከተመደቡ ሀገራት አንዷ ስትሆን ብሩንዲ፣ ቻድ፣ ሊቢያ እና ዚምባብዌን የመሳሰሉ የአፍሪካ ሀገራት በተመሳሳይ ሁኔታ ውስጥ የሚገኙ እንደሆኑ የዓለም ባንክ ጥናት ያሳያል። ለኢትዮጵያ በጥናቱ የትንታኔ መነሻ የተደረገው ከፍተኛ ግጭት የተቀሰቀሰበት የጎርጎሮሳውያን 2020 ነው። ኢትዮጵያ፣ ሱዳን፣ ዩክሬን፣ ዌስት ባንክና ጋዛን በመሳሰሉ ደካማና በግጭት የተጎዱ ኢኮኖሚዎች በቅርቡ አመታት የተከሰቱ እጅግ አስከፊ ግጭቶች በአስር ሺዎች የሚቆጠሩ ሰዎች እንደተገደሉ ጥናቱ አትቷል። ከ2020 ወዲህ ባሉት አመታት ግጭቶች ተደጋጋሚና ገዳይ እየሆኑ ሲሄዱ ኢትዮጵያውያንን ጨምሮ ደካማና በግጭት የተጎዱ የተባሉ 39 ኢኮኖሚዎች ከሌሎች አኳያ በዋና ዋና የእድገት ጠቋሚዎች ወደ ኋላ መቅረታቸውን የዓለም ባንክ ትንታኔ አመልክተዋል። በትንታኔው መሰረት ከ2020 ጀምሮ የነፍስ ወከፍ አጠቃላይ ሀገራዊ ምርት በማደግ ላይ በሚገኙ በሚባሉ ሌሎች ኢኮኖሚዎች በ2.9 በመቶ ሲያድግ በእነዚህ ሀገሮች ግን በአመት በአማካኝ በ1.8 በመቶ ቀንሷል። ግጭት ወይም አለመረጋጋት በበረታባቸው ከሀገራት በዚህ አመት አራት መቶ ሀያ አንድ ሚሊዮን ሰዎች በዓለም ባንክ የከፋ ድህነት መገለጫ በሆነው ከሶስት ዶላር በታች ዕለታዊ ገቢ ህይወታቸውን የሚገፉ ሲሆን ይህ በተቀረው ዓለም ካለው አጠቃላይ ድምር የበለጠ እንደሆነ ተጠቅሷል። ከዚህ ባሻገር ቁጥሩ በሚቀጥሉት አምስት አመታት ወደ አራት መቶ ሰላሳ አምስት ሚሊዮን ያድጋል ተብሎ እንደሚጠበቅ መተንበዩን የዓለም ባንክ ሰነድ ያሳየ ሲሆን ይህ ማለት በጎርጎሮሳውያን 2030 ከዓለም የመጨረሻ ድሃዎች 60 በመቶ ድርሻ ይዛሉ። ባለፉት ሶስት ዓመታት የዓለም ትኩረት በዩክሬን እና በመካከለኛው ምስራቅ ግጭቶች ላይ እንደሆነ የገለጹት የዓለም ባንክ ዋና ኢኮኖሚስት ኢንደርሜት ጊል፣ ይሁንና በግጭትና አለመረጋጋት ከሚሰቃዩ ህዝብ 70 በመቶ አፍሪካውያን ናቸው ብለዋል። ትራምፕ በመወለድ የሚገኝ ዜግነት የማስቀረት ውሳኔያቸውን በዳኞች እንዳይታገዱ የአሜሪካ ጠቅላይ ፍርድ ቤት ወሰነ። የአሜሪካ ጠቅላይ ፍርድ ቤት የስር ፍርድ ቤቶች ፕሬዝዳንታዊ ትዕዛዛትን ለማገድ የሚያስችላቸው ስልጣን ውስን እንዲሆን የበየነባቸው ሲሆን ይህም ፕሬዚዳንት ትራምፕ ትልቅ ድል ያሉትን እድል ሰጥቷቸዋል ተብለዋል። ውሳኔው ትራምፕ ዜጋ ካልሆኑና ህጋዊ ሰነድ ከሌላቸው ስደተኞች የሚወለዱ ልጆች አሜሪካ ውስጥ በመወለድ ዜግነት እንዳያገኙ ለማድረግ ፕሬዚዳንታዊ ትዕዛዝ የመጠቀማቸው ጉዳይ ጋር የተያያዘ ነው። ስድስት ለሶስት በሆነ ድምጽ ውሳኔውን ያሳለፉት የጠቅላይ ፍርድ ቤቱ ወግ አጥባቂ ዳኞች በውሳኔያቸው ትራምፕ በመወለድ የሚገኝ ዜግነትን ለማስቆም የሚያደርጉትን ሙከራ እያገዙ እንዳልሆነና ውሳኔው ፕሬዚዳንታዊ እርምጃ ሁኔታዎችን በስፋት የተመለከተ እንደሆነ ገልጸዋል። ባለሙያዎች ግን ውሳኔው ወደፊት የስራ አስፈጻሚ እርምጃዎችን የመገዳደር ሂደትን እንደሚለውጥ በመግለጽ አርብ ዕለት በነበረው ውሳኔ ላይ ህጋዊ ጥያቄዎች መነሳታቸው እንደማይቀር ተናግረዋል። የስደተኞች መብት ተቆርቋሪ ቡድኖችና ሀያሁለት ጉዛቶች ፕሬዚዳንት ትራምፕ ወደ ዋይት ሀውስ በተመለሱ በመጀመሪያው ቀን ባስተላለፉት ትዕዛዝ አስተዳደራቸውን ከሰዋል። ትዕዛዙ ከዚህ ቀደም በአሜሪካ ውስጥ የሚወለዱ ልጆች ወዲያውኑ ዜግነት ማግኘት የሚያስችላቸውን ህግ የሚሽር በመወለድ የሚገኝ ዜግነትን የሚከለክል እንደሆነ ይታወቃል። ይህንን ተከትሎ በሜሪላንድ ማሳቹሴትስ፣ ዋሽንግተን እና ሌሎች ግዛቶች ፕሬዝዳንታዊ ትእዛዙ ተግባራዊ እንዳይሆን ያለመ ክስ ያቀረቡ ሲሆን ለጊዜውም ቢሆን እርምጃውን ማስቆም ችለዋል። ሆኖም የፍትህ መስሪያ ቤቱ ውሳኔዎቹ ህገ መንግስታዊ አይደሉም ሲል ለጠቅላይ ፍርድ ቤቱ ይግባኝ ብለዋል። ጉዳዩን የተመለከተው ፍርድ ቤትም አርብ እለት የፌዴራል ፍርድ ቤቶች በስራ አስፈጻሚ ትእዛዛት ላይ ውሳኔ ለማስተላለፍ የሚያስችላቸውን ስልጣን ገድበዋል። ትራምፕ ትናንት በሰጡት ጋዜጣዊ መግለጫ ውሳኔውን እንደ ድል እንደቆጠሩት ገልጸው ለህገ መንግስቱ ለስልጣን ክፍፍልና ለህግ የበላይነት ወሳኝ እንድል ነው ብለዋል። አድማጭ ተመልካቾቻችን፣ የሰአቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላም